አንን ሰው ሰበብ አግኝታችሁ አትከትገጡ። ማንም ይሁን ማንም ማለት ነው። ነገም በእናንተ ነው። እናንተ ስለማትታወቁ እናንተ፣ እኔ ደግሞ ማለት ነው። ሂዊ በምን እንደማምን ታውቂያለሽ? ድምፅ ሆኖ በቃ ለአማራነቱ ተጋፍጡ። እሷን ቢናገራት እኮ አንድ ሰው ምንም አይመስለኝም። አማራ የሚል ሀብል እንኳን መልበስ የምታፈርሰው እኮ ናት ሲናገራቸው የሆነ ዝልዝል ስትደረግ ማየት ነው የሚፈልጉት። በጣም የሚገርመኝ ነገር ማለት ነው በቃ አሳልፈው መስጠት ይወዳሉ። ውለታ እኔ ማቀው እኔም አቀው፣ አማራ ጤፍ ላበደረው ጠጠር እንደማይመልስ ነው። ውለታ የዋለለትን ሰው የፈለገ ነገር የፈለገ ነገር እንደው ጥፋት እንኳን ብታጠፋ በጣም ጥፋቷን አላየውም እኔ አይታየኝም። ለምን የሰራችሁ መልካም ነገር ስለሚበዛ ከጥፋቷ ማለት ነው። ጥፋት የሌለበትን ሰው ተደራርባችሁ ጎጥ ይዛችሁ ሰፈር ይዛችሁ የአንድ ቀበሌ ሰው ይዛችሁ ምናምን ብትነሱ ምንም እንትን አይልም። ግን አሁንም ነገ የምነግራችሁ ነገር ቢኖር እንደኔ እንደቀጮ ምንድነው ቤታ፣ ሰው ለሱ ለቤታ ተይላት ማሪ እንጂ ላይ ሄዳ እሷ ቢዝነሷን እየሰራች ሲደብራት ሲደብራት ሁ ይደበርባቸዋል። እኔ ለሚጀረቡት ነገር ነው። ገባሽ? እዛ ጋ ተደራርበው መጥተው ምናምን ብቻዋን የሆነች አይነት ነገር ምናምን እሷን የሆነች ነገር እኛ የሁልሽ ዝም የምንለው አሁን ለምሳሌ እኔ መናገር ፈልጋለሁ፣ ግን ዝም የምለው ሰላም ይሻላል እንጂ፣ ልክ እንደነሱ ከነሱ በላይ ወርደን ራሱ እነሱ ማሸማቀቅ አያቅተንም። ምንም ነገር ማለት ነው፣ ግን ዝም የምንለው ሰላም ይሻላል ብለን ስለምንወዳት እኔ በበኩሌ እኔ ስለምወዳት ስለማከብራት በእኔ ሰበብ እንድትሰደብብኝ ስለማልፈልግ ማንም ቤት ገብቻ አልተሳደብም። በጣም ስለምወዳት ማለት ነው እና የምወደውን ሰው ደግሞ በእኔ ሰበብ እንዲሰደብብኝ ስለማልፈልግ ግን አይ እንሄዳለን፣ ገብተን ከዚህ በላይ እንሄዳለን ካላችሁ እኛም እንመጣለን፣ እንደ ሮሚ የሚመዱ እንጨምርበታለን። በቤታን ፕሮፋይል ለምታረጉ ደግሞ አርማን መብቱ ነው። እኔእኔእውን እንደመናገር ማለት ነው ከነዚህ ከነዚህ እንትኖች ጋር ስሜ ኢቨን ሳላወራ ማለት ነው እጄ ላይ ያለውን እራስ ነገራቸውን ባወጣ አቃለው ከኔ ጋር እንትን መጋፈጥ አይችልም። ግን የነሱ አይደለም ገባሽ? ያለው ነገር አንዳንድ ይህንን ይህንን ነገር ሳይ ነው ትንስ የደበረኝ። ከዛ በተረፈ ግን እነሱን የሚቆም ነገር የለም፣ የሚቆም ነገር የለም። አሁን ከእሷ ጋር የፈለገ ብጣላ እውነት አድራሸዋ እንኳን ቢኖረኝ አድራሸዋ እንትን አለለም። ፈቶሻላ አለ እሷ ግን የሄደችበት ርቀት የእሷን ይሄ ጊፍተሯን እና ዛ ባህር ዳር ሄደው እንትን ያላትን ሰውዬ አድራሻ እንትን እንዲፖስት እንግዲህ የኔ ቢሆን አስበሻል አይደል? የሚደርስብኝ ነገር እንደዛ አይነት መጥፎ ሴት ነው። ፎቶሻለ ናይ የሚላቀቅ ነገር አይደለም። የሰው አትመኝ። ማንም በዚህ ሰዓት ጓደኛ የለም። ሶሻል ሚዲያ ላይ ምናምን ጓደኛ የሚባል ነገር የለም። እራሳችሁን ጓደኛ አድርጉ። ማውራት ስትፈልጉ ፊት ለፊት ማስተወስር ቆማችሁ አውሩ። ራሳችሁ እራሳችሁን በራሳችሁ አውሩ።

ጠዋትና ማታ በጎች እያሉ ሰዎች የሚሳደቡ ገረድ እያሉ እንዲከተሏቸው እኮ ደስ ይላቸዋል እኮ እነዚያ፣ ደብረ ዘይት እያሉ እኮ ማለት ነው። እንዲህ ተማሩ ሄዳችሁ ሰልጥና ደብረ ዘይት እያሉ እኮ ማለት ነው። አፈር እኮ ነው የሚመስሉት። ቦንዳ እየሸጡ ቢኖሩ ታሪካቸውን ከአስቀበ አቅርላችኋለሁ። ገባሽ

ለአንድ ሳምንት እንትን ሰጥቻታለሁ። ቀጮዬ አንድ ሳምንት እኔ አለቀዋ ቪዋ ይመታ ብያለሁ። ለአንድ ሳምንት ዝም ስላት ምን አይነት አጀንዳ እንዳምጥታ እንደምታወራ እናያለን። ከዛ በኋላ በፊቱ አንድማ ትነሳበታል። ይህን የማቀም ማረገው ነው። ስማ ትራ እነዚህ ስልስማ አሞድ ስቴቻኔ ምንግት ሰው አትመኝ እኔ ሰው አትመኝ እኔ ግደኝ። እኔ ማ ከኋላ ችግሩ እሷ ማለት ነው። አሁን እንትን ይሏታል አይደል። ይቅርታ ስታደርግም የእውነት ይቅርታ ስለምታደርግ ድጋሜ ነው የሚያጠቋት። እኔ አሁን ነገረኛ ሂዊ፣ ነገረኛ ናት ዊ፣ አንቀሳሳሪ ናት ይሉኛል። እኔ ሳይቀድሙኝ ስለምቀድማቸው ነው። ገባሽ? እኔ በረታ አልወድም። የሰው ልጅ እንዲያጠቃኝ አልፈልግም። ሰው አሁን እኔ ራሴ የምጠብቅ በቃ ጓደኛም አላበዛም የማውራውን አውቃለሁ ምናምን ምናምን ምናምን ከጀርባ ሶሻል ላይፌ እኔ ምን ልኑር ምን ልኑር አላሳይም፣ ምናምን እና እኔ ስለምቀድማቸው እንደተበደሉ አድርገው ሲያለቅሱን ሂዌ እንደዚህ ሲሉ ምናምን ምናምን የሚናገራቸውን ይወዳሉ። ነገር ግን ጓደኛ ምንም አልፈልግም። በደሉን የሚሉት እነሱ ሊበድሉ መጥተው፣ ቀድመን እኛ ያንን ነገር ስራ ከሸፍ ነውና ቀድመን ስለበደልናቸው ነው። አለመቀደም ነው ዘንድሮ ቤታ

እኔ ጠላት እራሱ እንደዚህ አያሳድድም። እውነት ለመናገር ማለት ነው ጠላት በዚህ ልክ በቃ ላላ ተሽላ ተገኝችማ፣ ስንት ነገር አለ ማሪ ማርያም። ከአንዳንድ እንደው የራሴ ሰዎች ከምታያቸው ሌላ ሰው ተሽሎ ሲገኝ ምናምን ጣ ሚያ ሆነ እንትን ይልሻል ስለማንኛውም ትምህርት ነው እሱ እኮ ሁሉም ያልፋል። ያ እና ቤታና ባህሪዋን በደንብ አውቀነዋል ብለው ስለሚያስቡ ነው። ቤታ ያችን ድፎ ዳቦ መልስ እንዳትስጫት። ቤታ ስሟ እራሱ እንዳይጠራል። ድፎ ዳቦዋን ጌጣቸውና ብልታቸው ሙኒያቸው፣ ሙን ሙን ሙን የሚሉት ግዴታ ለእናንተ በየቀኑ እኮ አንበሳ መሰጠትም የለበትም ከገባችሁ ማለት ነው። ግዴታ እናንተ ጌም በተጫወታችሁ ቁጥር አንዳንድ አንድ አንበሳ መለቀቅ አለበት እንዴ? ጋይስ ተው እንጂ ሙንሪያ ሙላ ሙን ሽ ሙን ሙን አታርጊ። አንበሳ ሲለቀቅ እሷ እኮ እሷ እኮ ጭንቅላት ብሎ ትክሻ አንገት ይለላኩ ነው። እሷ እኮ ጭንቅላት ብሎ ትክሻ ሰጠ በልጆቿም ላይ ቅርታ ያደረገችውን ረስታ

በንትንጂ ደጃዝዬ ከፊት ለፊት ከጀርባ ከምናምን አዝዬ ምናምን እኮ ማርያምን አልዘማትም። በቁነ በቃ ነገር ምንድን ነው ብዬ ቆም ብዬ ከዛ ኮሜንት ሳደርግ እንዳልጽፍ አደረጉኝ። ኮሜንት ላይ ደግሜ እንዳልጽፍ እዛ ወጣ እንደዚህ ሆኜ እንደዚህ ሆኜ ነው እኔ ብቻዬን ሶስት ልጅ እንዲያርጌ ሆስፒታል እያሉ ታማውብኝ

ስማም ትንሽ እንኳ ይዛቸውን በስማም ሙሉ መንፈስ ቅዱስ የበላቸው ራሷ አንቃተም ግን እሷ ቢረሳ ቢረሳ ያለው አንበሳ ይረሳል። አንቺ ምትያችን ነው እንዴ? እዛ አሜሪካ ያለችው እኮ ነው። አላየሽም? ደ ከጉራርጌ በላይ ጉራጌ ኔም ብላ አማራን የከዳች ጊዜ አስታውሽ። አንሱ ምን አርገሻት ነው የውሸቷ ብዛት። አሁን እኔ ለሰው ሄጄ እንደው ቤታ እግዚአብሔር እኔ ሄጃውን ፊንገር ሽዋ አቅታይ ሂዱና ስደቧትኝ። ስደቢልኝ ካልሰደብሽልኝ ጊዜ በውስጥ ስስፍ ምን ያህል ደደብልኝ። እንዲ ነገ የጻፍኩትንም እንደሚፖስት አውቃለሁ፣ ግን ኮመንት ላይ ስታሽ ማቅጠኛ አይቻት ኳ፣ ገባሻ? እኔማ አይቻታለሁ፣ አንድ ቀን ፊንገርን አስገብታ ምናምን ስትናገር፣ አሁን እንደው ላንቺ ይሄ ይገባታል ረ እንደው አንዳንድ ሰው ግን ህሊ ነው ራሱ። እኔ ብጣላሽ ራሱ ዝም ነው እንጂ የሚልሽ እንደው ንቅ ነው የሚያደርገው ረ አያንቃትም ግን እርጉዝ ሆና ደግሞ እርጉድሽ እኳም እርጉዝ ናት። አንቺ ውሸቷ ብዛት እንደ አምላክ፣ ግን ካልሰደብሻት ብላይ እሷን ካልሰደብሻት ብላይ ነው። አለ ደግሞ ሰው ነው ቆር የሚያመላለስልኝ እኮ እንትና ነው ከዛ ማፊያ እናገራሉ ብላይ አቅም ባህራዊ በስማሜ ሶስ ይለያል። አንዳንዴ ግን እራሳቸው ስማቸውን እንድታነሽ በፊክ አካውንት እራሳቸው ራሳቸው እንዲ የሚጽፍ አይመስልም ይመስለኛል፣ ማርያምን ይመስለኛል ሰው ያላሰበውን ጽፈው አንቺ ስማቸውን እንድታነሽ የሚፈልግ ይመስለኛል። እንግዲህ አንዳንዱ ያ አሁን ኩ ላይብ የመለሱት ለጠየቁኝ ደግሞ እንጂ ይህን ያኩንትን አለን አይ፣ ለእሷ መልስ ስሟን ራሱ እንዳታነሹ በቤትሽ እራሱ ራሱ እንደው እንዳትይዝባት። አረ ባለፈው የሚያነሷት ዲቦራን ያችኛዋን ደግፋ ምጎረጉሯል። ዲቦራን ያዋላል አይደል ስትናገራል። ዲቦራ መልስ ትመስጠት ትችላለች። ኮማሬ ግዴታ እንችል እኔ እኮ የሚገርመኝ ለሰው ብለሽ ዲቦራ ራሱ ካንቺ በላይ ትመልሳላችሁ። ዲቦራ መልስ ትስጣ ችግርሽ እኮ አንዳንዴ ይሄ ነው። ዲቦራ ምልስ ትስጥ። ዲቦራ ከአንቺ በላይ ልናገር ካለች አጥንት የሚሰብር ምላስ አላት፣ ከተናገረሽ ማለት ነው። ዲቦራ እራሷን ዲፌንድ የማድረግ እንትን አለባት። ለዲቦራ ለዛች ዲቦራ አታንስም። አራነጥ ለማንም ብለሽ አትጣይ። አንቺ ራሷን አይ መጣለም ነው አንድ ላይ ጓደኛሞች ምናምን ስቶኝ ሰው ጓደኛሞች አንቺ ነሽ አንቺ። አዎ ታስቢ ያለሽ እንደዛ። እነዛ ሰዎች ግን ጓደኛ ስለሆንሽ ማንም ከአንቺ ጎን የቆመ የለም ገባሽ? እንደ ጓደኝነት እንደ ጓደኝነት ከሆነ ማለት እኔ ያየሁትን ሰው የሚጠላኝ እኔ ትክክለኛውን ነገር ስለምናገር ነው። ቤታ ተንኮለኛ ምናምን ምናምን የሚሉት በቃ አንቺ እስካልደረሰሽ ድረስ አንድ ሰው ራሱን ዲፌንድ ማድረግ ይችላል። ልጅቷ ስትናገር ለዞም ህብ ለሰረሰር ሙኒን ነው የምትነካው። ገባሽ? መናገር ትችላለህ ትችላለች እሷ ራሷን ዲፌንድ ማድረግ ይሄ የሆነ ይሄ ነው ብላ መግለጫ መስጠት ትችላለች ና ለሰው ብለሽ ለማን ብለሽ እኔ ለዚህ ነው እንትን የሚሉኝ ምናምን ተንኮለኛ ነገረኛ ምናምን ይሉኛል እኔ በቃ ራስሽ ላይ ሲደርሱብሽ ቤታ ብለው ሲያደርሱ የዛ ጊዜ አራስ ነብር ሁኝባቸው ነገር ግን ጓደኛ ስለሆነሽ ስለተሰደበች የሆነ ነገር ስለሆነሽ ስለተሰደበች ለማንም አዳቢስቲ ያህል ይላል ማንም ለማንም አይሆንም አንቺ ስትሰደቢ አብራሽ አል የተሰደበ ሳይሆን ለምሳሌ የምትወጁ ሰው ከሆነ ምናምን ሰው ላይ ሳይደርስ ሰዎች ዘለው ሊናኮች ስቲ የሆነ ነገር ስታይ ጠጣ ስቲማ ጠጣ ያስብልሽ፣ ነው እኔ ያስብለኛል። ለምን መሰለሽ እኔ በሰጠኋቸው ልክ የሰው ልጅ እንዲሰጠኝ እፈልጋለሁ። እኔ በተፈጥሮዬ እኔ በማከብርሽ ልክ ቤታ እንድታከብርኝ እፈልጋለሁ። እኔ በመሆንልሽ ልክ እንድትሚልኝ ይፈልጋለሁ። ካለበለዚያ ጓደኛ አይደል። እኔ ጓደኛ ስትሆን ጓደኝነት ታዲያ ለምኑ ነው? ስሰደብዝም እኔ ባለጌ ሰው ይለኛል፣ እናቴ ያዋል፣ አባቴ ያዋል፣ ይሄን ርቀድ ምን ይባላል ምናምን ምናምን እያሉ እነሱ ከስር ገሸሽ አድርገው አንቺን ብቻ እንደተናጋሪ የሚደረገው ነገር ይሄ ፌር አይደለም። ጓደኛሽ ከሆንኩኝ ጓደኛሽ ነኝ እኔ ድፌንድ እንደማረግ እንደማረግልሽ ወይ የሆነ ሳለ ድፌንድ ብታደረግልኝ ይገባል። በተረፈ ግን ራስን ጨዋጫ አስተውሮ እያ እንትን እያሉ ቁጭ ብሎ የሚመለከተው እኔ ይሄ ነገር አይመቸኝም። እኔ በበኩሌ ቅ አልኩሻእ ሰደቡሽ እንኳ ሲባሉ እኮ ስም አልጠራም። እኔ እኮ ሰደቡሽ ምናምን ሲሉ እንኳ ማለት ነው፣ እኔ እዛ ጊዜ ቆመውልኛል እና አልናገርም ምናምን ነገር። ጓደኝነት ታዲያ ለመቼ ነው ጓደኛ? እኔ ስነካ እኔ ስጣላ ካልተጣላችልኝ እኔ ስደሰት ካልተደሰተችልኝ ጓደኛ ማለት ምን ማለት ነው? እሺ በቃ አብሬ ወሬ መሰብሰብ ምናምን ምናምን ማውራት ብቻ ኖ ብሎ ነገር የለም። በሰጥሽ ልክ በሰጠሻቸው ልክ ይመልሱልሽ። አንቺ በምትሆኝላቸው ልክ ይሁኑልሽ። ካለዚያ ያቺ ሴት ጓደኛሽ አይደለችም። ቤታ ልንገርሽ፣ እኔ ክፉ የሚበሉኝ ደግ የሚበሉኝ ሀቅ ነው የምናገረው። ጋይሰር ዲቦራ አላለችም። እኔ ዲቦራን እዚህ እኔ ስሟን አልጠቀስኩም። ጋይስ ስጃጀስት ሁሉንም እኔ የማየው እንዳጠቃላይ ነው። እኔ የምናገረው እዩ። እነዚህ ለማጣላት ደግሞ እኔ እንዳጠቃለ ወይ ሰው ለምንድን ነው የምትጠ... እኔ እኮ የማይገባኝ ሰው የምትጠሩት ሰው የምትለጥፉት ጤነኛ ናችሁ? ግን እኔ እኮ የእሱ አስተሳሰብ ነው። የእኔ አስተሳሰብ ደሞ ሰው እየበላው ስለሆነ ነው። እንደ ቤስታ ደግሞ ተጠየቃችሁ። ለምሳሌ ህዊ ጓደኛዬ ከሆነች ሰዎች ምንም ሳታደርጋቸው ከሰደቧት ህሊናዬ በሚሰማው ልክ እኔን መልሳለሁ። ገባችሁ? ላይክ እኔም ማቆ እንደዛ ነው ለምሳሌ ጓደኛዬ ቆንጆ ሰው ሲሰድብሽ እንትን እላለሁ ሲደብርሽ አብሬሽ አወራለሁ ሲከፋሽም ምናምን ገብቶሻል አዎ እደውልልሻለሁ አለሽ ወይ እንዴት ነሽ ምናምን ትጻጻፋለሁ ምናምን እኔ እንደዛ ነው ማቆ ጓደኝነት ማለት በቃ ስትናኪ እያየው ጸጥ ብዬ እየተሰደብ ዝም ብዬ ስምሻል አግባብ እየጠፋ ጸጥ አልልም አንቺ ብቻ ነሽ እንጂ ጓደኝነቱን የምፈልጊው፣ አንቺ ብቻ እንደዛ የምታደርጊ ከሆነ እኔ አንቺ ስትነክ እኔ ድፌንድ ማላደርግልሽ ከሆነ አንቺ ስትሰደሪ ቁጭ ብዬ የማይሽ ከሆነ ጓደኝነቱ የአንቺ ነው እንጂ የእኔ ብቻ አይደለም። ገባሽ? እኔ ደግሞ ከአንቺ ውጭ ሆበተፈጥሮ እየታሽ ነው ካምላሽ በተፈጥሮ አንዳንድ ሰው መናገር የማይፈልግ ከሆነ ወይ ማይችል እንጂ እንደው ሶሻል ሚዲያ ላይ በተፈጥሮ መናገር የማይችል ሰው አለ። በመድ ኦኒያ አሁን የግል ላይፍሽ ከኋላ ያሉ ጓደኞችሽን አይደለም፣ ሚዲያ ላይ ያሉት ጓደኞች ናቸው የምታያቸው። ግን አይደለም ሌላውን ሰው አንቺን እንደፈለገ አርገው የመናገር ምላስ አላቸው አይምሰልሽ። አቤብቲ ጨዋ ጨዋ ኖ እኔ እኮ ጨዋ ወልዶ ጨዋ ያሳደገኝ ነኝ የሚሉት ከአንቺ በላይ ምላስ አላቸው። እኔ እኔ ለዚህ ነው ላይ ለምን ይመልሳሉ ለራሳቸው ከአንቺ በላይ ሆኖ ነው የሚመልሱት ለራሳቸው አ እንዳው ግድ ሆነበት በቃ የራሱ ነገር ሆኖ ግድ ሆኖ ባይመልስ ደስ ይለዋል፣ ግን ሲነካ በቃ የራሱ ነገር ስለሆነ ግድ ሆኖበት ነው የሚመልስ አለ ብዬ ነው ማስበቃ ገባች። ይሄ ደግሞ ረው እንዳስተሳሰብ ነው ቤታየው ልክ ለእሷ ግድ እንደሆነባትላ ጓደኝ ግድ መሆን አለበት ላት ይገባል። ገባሽ? አንቺ ጓደኛዬ ማለት ነው። ከተጋፈጥሽ ከተጋፈጥሽ አንቺ ጓደኛዬ ናቸው ጓደኞች ናቸው ብለሽ ከተጋፈጥሽ እነሱ አንቺ ስትነቂ ውይ እኛ እኮ ቤተሰብ ያበናል ጨዋንን ምናምን የሚሉ ከሆነ እነሱም ሲነኩ ጨዋናቸው ቤተሰብ ያያቸዋል። ካልሆነ ግን ለእነሱ ሲናገሩ ለአንቺም እንደዛ መሆን አለባቸው። ጊቭ ኤንድ ቴክ ነው በቃ እዚህ ያለም ላይ ማለት ነው። አንቺ ተጋፍጠሽ ዋጋ ከፍለሽ ከዛ ደግሞ አንቺ ስትነቂ ደግሞ አይ እኔ እኮ እንደዚህ እንደዚህ የሚል ሰው ይሄ ድራማ ነው

ጓደኞች ምናምን ከደረስባት ነገር አይደለም የምትማረው። አሁን እኔ ከዲቦ ጋር የምር ደስ ይሉኛል በጣም ግን ማለት ነው ቤተበቃችስም ምናምን ሳጠቅሱ አሁ ሜንሽን አታድርጉ። ለማንኛውም ማለት ነው ኤልሽ፣ እኔ መወዳት ከሆነ የማክብራት ከሆነ ስህተት መስሎ የታየኝን ነገር እነግራታለሁ። መቀበል ያለመቀማ የታንታ ነው። ትሰሚያለሽ አንቺ ከካማንጫ አማራ ጎጃም ፋን ነው የምትበይ፣ የደረቅ ልጅ ጥንባታ በእንዶድ ልብስሽን ስታጠብ ስታጠብ ያደብሽ ማህሊ ቀናተኛ ሲ መቼም ጓደኛ ይኖረው እበት። እናንተ ስለምትቀኑ እንጂ እኔ ማልቀናም፣ እኔ ማብቀና ስትረገጪ ስትሰደቢ ደስ ነው የሚለኝ። እንደውም እበት የበት ልጅ የበት ለጣፊ ለክላቂ ልጅ ዲቃላ ዲቃላ ልጅ ጥንባታ ጎጠኛ ለጎጦ ሲሆን ቄጠሸን ታፈነ። ይህን አንቺ ጎጥ ሞት ኖሮ ባንዲራ ይዘች ተውጪ ነበር። አንደኛ ምንም አላውቃችሁ መሰላችሁ? ለማያውቃችሁ ታጠኑ። እንኳን እኔ ጠላትም አውቋቸዋል። እበቴበት ልጅ ግማታሞች እንደሚል እኔማ፣ የምቀና ከሆነ ቆይ ሰልኪ፣ የማይገባኝ ነገር፣ የምቀና ከሆነ እኮ ከእነሱ በላይ እኔ ነኝ ቪዩ ያለኝ። አረ ቪዩ እንዳያገኙ አልመጣም አልገባም ከእናንተ ጋር ማለት እኮ ይችላሉ። አረ

ምን አይነት ከየትኛው አማራ ማህበረሰብ እንደተፈጠራቸው አላውቅም። ማንኛውም እንደዛ ነው። የኔ ፍቅር ቤታየ ለሚሆንልሽ በሆን የኔ እናት፣ እኔ እራስ ወዳድ ነኝ። ጓደኝ ስትጣላልኝ ይጣላላታለሁ፣ ስትወደኝ። አንተ ጥንባታ ምን አባ ከጎጃ ሙረጅ ምትላለች። ስሙን ቀይር በሉታ። ሄድ ይቃላለች። ምን አባ ከጎጃ ሙረጅ ትላለች። አማራ ጎጃም ፋኖ ነው ስሙ

ቀድሙሉ ሲባል ወል እንዴ ው የሚውሉት እየተቦሰተ እኮ ቀድሙሉ እኮ ነው የማያቸው እኮ እኔ እኮ ታዝቤ ሰጥ ብዬሽ ነው የማያቸው። ዛሬ ይዋደዳሉ፣ ነገ ደግሞ ይሰዳደው እዛ በቀበሌ ጭራሽ ከጉጥ አልፎ በቀበሌ በወረዳ በቀጣይ እና ይህ እኔ እንዳገርም ግን ጥጌን ይዤ ቁጭ ብዬ አያቸዋለሁ። ሲናከሱ ነው እኮ የሚውሉት

አሮንቲንግ ስሞከዚ በኋላ ምን ምዳጃል ነው ይመስለኛል። ማለት ያ ምን ሊፈሰው ማሪ ተው፣ አንቺ ማንም መጠቀሚያ አይደልሽ ማሬ። ሲወድሽ መውደድ ለሚሆንልሽ መሆን። ከዛ በተረፈ ግን ለማንም ብለሽ ዲፌንድ እንዳታረጊ። ለራሳቸው ይወጡት የኔ እናት። ብላሳላቸው የራሳቸው ነገር እንዳይበላሽባቸው ነው ዝም የሚሉት እንጂ መስሎሽ ነው የኔ ቆንጆ። አንቺ ስትሰደቢ በጣም ብዙ የምትወጃቸው ሰዎች በጣም የምትከራከርላቸው ሰዎች ዱቅ ብለው ነው የሚሆኑት። ማንም ለማንም አይሆንም። ለቤት ታገው ብቻ ሳይሆን ለሌሎቻችሁም፣ ሌሎቻችሁም ጓደኞቻቸው እኔ ጓደኛዬ ስጣላ መጣላ አለባት ስሰደብ መሰደባል እኔ ምን እንደዛ እኔ የጓደኝነት ትርጉም ምንድን ነው ታዲያ? ጓደኛ ማለት ምን ማለት ነው? ያለሽ አሁንማ፣ አሁን እኮ ገባኝ። ሰዎች ሰዎች ሲሰደቡ ሰጡለሽ ቁጭ ብለሽ ማየት ጸጥ በቃዝም። እነሱ ሰዎች እንደዛ ስለሆኑ አንቺም እንደነሱም እንትን በሰጡሽ ልክ መቀበል ነው ያለብሽ ሀቢብቲ። ለምን እነሱ በእነሱ ጉዳይ አንቺ እንትን ብለሽ አንቺ ነገረኛ፣ አንቺ ዋለጊ፣ አንቺ ተሳዳቢ ምናምን የምትባዩ? ገባሽ? ግን እኮ ይው አሁን ከያልገባሽ ያልገባሽ ምን መሳ እኔ አሁን ያልገባችሁ እኔ አሁን ሰው ሊረዳኝ ያልቻለው አይነው አንቺ ከምን የመጣ እንደዚህ እንደምንት ካለ ከሆንኩት ነገር ነው። ግን እኔ የማይገባኝ ጓደኛ ሆነሽ አብረሽ እኮ ስትሆኝ በፍቅር መሀል ይህን አታስቢም። ገባሽ አሁን አንድን ጓደኛ ካለሽ ያን ሰው ከወደድሽው ባለፈው የባለፈው ጓደኛ ላይ ይህቺን አድርሳብኝ አለኝ ምናምን አትይም። በቃ አብረሽ ያለሽን ፍቅር ምናምን መቀራረብ ነው የምታየው ተንኮሉን ክፋቱም ምኑም አይመጣልሽ። አይምሮሽ ላይ ስት ነገር ጣዬ ነው የሚመጣልሽ። እኔ ደግሞ ልንገርሽ፣ አንቺ ዛሬ ብቻ አይደለም ሀፕን ያደረገብሽ። ምንድን ነው ነገራቸው? ምን ለቀ ነው? በአንድ ፎሎ ጉድ እኮ ነው ማሪ። እሺ፣ ቆጥቼ ዝምበል ነው ፎሎ ፎሎ ነው። በዛ ላይ ፕሮፋይሏ እሷ ናት እኮ። አንቺ ዛሬ ብቻ አይደለም ይሄ ነገር የደረሰብሽ። የሰው ልጅ ከትናንትናው ካልተማረ ምኑን ሰው ሆነ? ከትናንትናው ነው ልትማሪ፣ ይገባታል የትናንትናውን ነው ስህተትሽን ደግመሽ ማምጣት የለብሽም። ሁሌ ሰዎች ካጠቁሽ በኋላ መንቃት የለብሽም።